በአባባል አለ የአፍ ንፋስ ወስደዋል፣ የአፍ ንፋስ ወስደዋል። የውስጤ ይድረሳቸው። የውስጤ በቃ ውስጤ እንደተደሰተ እግዚአብሔር አምላክ ያስደሰታቸው። ውስጤ ተደስተዋል። እኔ በእውነት እግዚአብሔር ምስክር ነው። ውስጤ በጣም አማሴት አድርገዋል። እውነቴን እኔ በጣም ተደስቼባቸዋለሁ። እግዚአብሔር አምላክ እኔ እንደተደሰት እግዚአብሔር አምላክ ይደሰትባቸው። አሁን እውነቱ ሲጋለጥ በጣም ደስ አለኝ። እንኳን በወገቤ እኔ በዚህ በጭንቅላት የተሸክሜ ያሳድግለታል ከሰጠኝ ማለት ነው። እንግዲህ ምን ትላለህ? የሰጠኝ እያለች ነው ገና ሳይወለድ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም እግዚአብሔር ይመስገን አለሁኝ። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው ሰላምና ጤና ነው እና እኛ አለን እግዚአብሔር ይመስገን። እንዴት ናችሁ እናንተ? አሁን ከአዋሳ መልስ ነው ይሄ ቪዲዮ እየሰራሁላችሁ ያለሁትኝ ከጋሽዬ ጋር እመጣለሁ ብያችሁ ነበረ። አሁን ደግሞ ከጋሽዬ እና ከማሚዬ ጋር ለመምጣት አስቤ ነው ይሄ ቪዲዮ የሰራሁት። መግቢያ እየሰራሁ ነው። እኔ እነሱን አብረን እንሰራለን ቪዲዮ ብያችኋለሁ እና ደስ የሚል ጊዜ እንደሚኖረን ተስፋ አደርጋለሁ። ምንድነው እንትኑን አሁን ልናገር የፈለግኩትን ነገር ስለ አብርሽ ነው። ስለ አብርሽ ብዙ ብያለሁ ከዚህ በፊትም አሁንም ልበል ትንሽ ከሚባለው በላይ ደስ ብሎኛል። ከአቅሜ በላይ ሆኖብኛል ማለት ነው። እዛ እያለሁኝ ቪዲዮን አይቼ ነበር የሰርጉን። ከአቅሜ በላይ ሆነ፣ በጣም ከምላችሁ በላይ ደስ ብሎ ነበር። አሁን ደግሞ ይሄ ሰሞን ደግሞ እዚህ ሁለት ቀን እንትን እርጉዝ ነኝ ብላ ሩታ ሰርታለች። መጀመሪያ ስሰራ ፕራንክ ነው የመሰለኝ፣ በጭራሽ ማመን አልቻልኩም። ሄዳ ግን ስትመረመር ከአቅሜ በላይ ነው የሆነው፣ የምሬን ማለት ነው ምክንያቱም አላቅም። ያ ትንሽዬ ልጅ ዛሬ ላይ ልጅ ሊኖረው ነው። ደስ አይልም? የኔ ስስት እየሆነ ልጅ ነው ወንድሜ፣ ለእኔ ስስቴ ነው። እና በቃ አላቅም፣ ከቤታችን ለየት ያለ ልጅ ነው፣ ወጣ ያለ ልጅ ነው። በጣም አሳቢ ነው፣ ትልቅ ልጅ ነው፣ አይምሮ በሳሌ ሆነ ልጅ ነው። አሁን ደግሞ ገና ከልጅነቱ ልጅ ሊወልድ ነው ሲባል አላቅም። እንደ እህት ሆናችሁ ስታስቡ ስሜቱ በጣም ከባድ ነው፣ ካምላችሁ በላይ ማለት ነው። እኔ ባለቅሱላ ደስ ይለኛል፣ እውነት ለመናገር ከደስታዬ ብዛት ማለት ነው። እና በጣም ነው ደስ ያለኝ፣ ወንድሜ ልጅ ሊኖረው ነው። እና ኒንጃ እሷም በጣም ደስ ይላል። እና ማታ ያሳየዋቸው ነበረ ለእነ ማዘር ምናምን ማዘር፣ በቃ ካቅሟ በላይ ነበረ ደስታ፣ ኦቨር ነበረ ጋሼም እንደዛው። አሁን ግን በቃ ደስታቸውን አብረው ከኔ ጋራ እንዲያጋሯችሁ ፈለኩኝ። በቃ የተሰማቸውን ስሜት ማወቅ ፈለኩኝ። እና አብረን ቪዲዮ እንሰራለን ብዬ አልኳቸውኝ። እና ያለውን ነገር የሚሰማቸውን ነገር ምን እንደተሰማቸው በሰርጉም በአሁን በልጅም ምን እንደተሰማቸው እንዲያወሩ ፈልጋለሁኝ። እና እሱን ጠይቃቸዋለሁኝ ምን እንደሚሉ አብረን እንሰማለን። እኔ እንጃ አላቅም። በጣም በጣም ደስ ስላላቸው ምን እንደሚያወሩ እራሱ እኔ እንጃ። እና አሁን ከነማሚዬ ጋር የተሰማቸው ደስታ አብረን የምናየው ይሆናል ቤተሰብ ከቤተሰብ ጋር መጥቻለሁኝ። እንደነገርኳችሁ አንዳንድ ጥያቄዎች ላቀርብላቸው እፈልጋለሁ። እስካሁን ድረስ አላገኘዋቸውም። ጋሽዬም ተገናኝተናል፣ አዋሳ ነበረን። አሁን ወደ ብታጀራ መጥተናል። ከጋሽዬና ከማዙዬ ጋራ አብረን አንዳንድ ነገር ልንል ፈልገናል። አብርሽን በተመለከተ ደስታቸውን እስከ ዛሬ ድረስ አልጠየኳቸውም፣ አላገኘዋቸውም እና ዛሬ አግኝቻቸዋለው እና እስኪ። ጋሽዬ፣ ቤተሰብን ሰላም በል። እንዲህ ነው። ሰላም ናችሁ ወይ? ሰላም ሰላማችሁ ብዝት ይበልልኝ። ልጆቼ፣ ደህና ናችሁ አላችሁ ወይ? እኔ ደህና ነው፣ እግዚአብሔር ይመስገን። ጤናችሁ ደህና ነው ወይ? አለሁላችሁ ጀምራን ቪዲዮ ማወራው ነገር ነው። እኔ ያው ሰላሜ በስቶልኝ በጤንነት አለሁላችሁ። እኔ እናንተም ደሞ እየጠበቃችሁኝ ነው። በቃ የእኔ አምላክ ይጠብቃችሁ። እኔ በጣም ነው የምወዳችሁ። ባይዘው ሰላም ናችሁ። እናንተ ሰላም ናችሁ አላችሁልኝ። እግዚአብሔር ይመስገን ደህና ነን። አለሁላችሁ። ይሄው አለሁ ሙሉ ነኝ አለሁ። በሙሉ ጤንነት አለሁ። ምን ችግር የለብኝም። እግዚአብሔር አምላክ የተባረከ ይሁን። እናንተን ተባረኩልኝ። ወዳችኋለሁ። ሰላም ናችሁ። ሰላም ሰላም ሁኑልኝ። አሜን። ማዙዬ ሰላም ላይ ሰላም ናችሁ። ውጭም ያላችሁ ሰላም ናችሁ። እኛ ሰላም ነን። እንዴት ናችሁ ልጆቼ? ሰላማችሁ ብዝት ይበለኝልኝ። ተባረኩልኝ ልጆቼ። በጣም ደስ ብሎኛል። እሺ አባቴ፣ ምን ተሰማ አብርሽ? ሰርጉን አይተናል በቪዲዮ እናንተም ታያላችሁ። በየጊዜ ነው የምትከታተላቸው እና አሁን የተሰማችሁ ደስታ ማወቅ እፈልጋለሁ። ምክንያቱም እኔ በጣም ከምላችሁ በላይ ነው የተደሰትኩት። እናንተ ጋር ብሆን እኔ እንጃ አላቅም። ምጮ ሁላ ይመስለኛል። ቪዲዮን ሳየው ከአቅሜ በላይ ነው የሆነብኝ ማለት ነው እና ያኔ እየተሰማችሁ ደስታ አሁን ማወቅ እፈልጋለሁ። ቪዲዮውን ስታዩ ሰርጉ ሲኬድ፣ አሁን ደግሞ አዲስ ነገር ደግሞ አለ። በዚህ በሁለት ቀን እየሰማነው ነገር ሁሉንም አካታችሁልኝ እንድታወርልኝ እፈልጋለሁ። ምን ተሰማ ደስታው? እውነቴ ነው። እኔ ቀን በቀን ባይዘው እየተከታተልኩ ደስታው ደስታ ሆኖልኛል። እኔ የሆነ በሙሉ እምነት የምናገረው እንደ እምነቴ ነው ሆነልኝ። እግዚአብሔር እግዚአብሔር ስሙ የተመሰገነ ይሁን። እኔ በጣም እግዚአብሔር ስሙ ይባረክ ይሁንላችሁ። ከይሄ ሰርግ ከጀመረ ጀምሮ ባህር ማዶ ከሄደ ጀምሮ እስከሚመለስ ድረስ እኔ የማየው እነሱ ደስታው በእውነት ደስታ መሆነልኝ። እውነቴና ይሄና ባለፈ በሆነ ቪዲዮ አውርቻለሁ። ይሄናህል ውዴንስ አለው። ይሄናህል ተመልካች አለ። ይሄናል ምንም አልቀረልኝም። ሄዶ እስከሚመለስ ድረስ አንድ አልተለየኋቸው። እግዚአብሔር ምስክር ነው። ማለትም ልክ የራሴ አላደል በቃ እኔም እሷ ነው በቃ። ቪዲዮ ነበር የምንከታተለው ቪዲዮ በጣም የምንከታተል ነበር በቃ። እና እኔ ምንም አልቀረልኝም። ደስታ በደስታ ሆኝ ያለው የባሰ የባሰ እንደው በቃ ደስታ የተመለሰ እንደውም ማለትም የሆነ አላለ አባባሉ፣ ልንገርሽ። ንገረኝ እስቲ። አባባሉ ምን ይል መሰለሽ? የአንድ ቀን ደስታ የአንድ አመት ዕድሜ ይቀጥላል። እውነት የሚባል አባባል አለ። እንደዚህማ ከሆነ እኔ በየቀኑ ለምን አልደሰትም? የሚል በቃ ደስታ ይቀጠለልኝ በቃ የባሰ የባሰ በቃ እኔ እኔ እንጃ ብቻ የሆነው ነገር ነው፣ አወጣሁት። እግዚአብሔር በጣም ደስ ብሎኛል። እኔ ስለዚህ በጣም ነው ደስ አለኝ። እግዚአብሔር ተመሰገነ። በጣም እኔ እግዚአብሔር አምላክ ያክብራቸው። እውነቴን ነው። በተለይ ባህር ማዶ ያሉ ልጆቼ ባህር ማዶ ያሉ እህቶች፣ እናቶች፣ አባቶች እግዚአብሔር አምላክ የድሜ ባለ ጸጋ ያድርጋቸው። እውነቴን ነው። እኔም እንደሚወዱ ልጆቼም እንደሚወዱ ልጆቼ በጣም ወዷቸዋል ብቻ መናገር አልችልም። እኔ ምን አድርጌ የላቸዋለሁ? ምን አደረኩላቸው? የለም ባይዘው ይወዱኛል። እኔ በቃ እግዚአብሔር አምላክ ሲሰጥህ እኮ ነው፣ ከላይ ፍቅር ሲሰጥህ እንዲህ ነው። አዎ ይወዱኛል። እና ለጋሺ ለምን አይመጣን? ጋሺ በቃ ይላሉ። እኔ በቃ ውዳቸዋለሁ፣ እነሱም ይወዱኛል። እግዚአብሔር አምላክ ይወደዳቸው፣ ለሀገራቸው ደግሞ በሰላም አብቃቸው። ደሞ እኔ ደግሞ አንዴ ደሞ ምኞቴ ምንድን ነው? እግዚአብሔር ምስክር ነው። ምኞቴ አሁን ከነሱ ጋር ተገናኝቼ ካውዲንስ ካውዲንሶቼ መሀል ላይ ሆኜ መቼ ነው እንደምንገናኘው። በቃ እንደ አንድ ቀን ይሆናል። በጣም ደስ አለ። በጣም አለቀስኩ። በቃ አንድ የመጀመሪያው ሳየው በቃ አለቀስኩ። ይሄ ትንሽ ልጅ አድጎ በጣም በጣም አግብቶ እንደዚህ ሲታይ በጣም ገረመኝና አለቀስኩ። በቃ እምባዬን መቋቋም አልቻልኩም። በቃ ሳየው የመጀመሪያ ሳየው ማለት ነው ደስታዬን አልቻልኩም። በቃ የውጭም በጣም መረቅኳቸው። በጣም ጌታ ይባርካቸው፣ ጌታ ይባርካቸው፣ አስፍቶ ይስጣቸው። እኔ በጣም ነው የምመርቃቸው። በደንብ ስለተቀበሏቸው በጣም ነው ደስ ያለኝ። በጣም ደስታዬ አልቻልኩትም፣ አለቀስኩ። በጣም እኔ ራሴ ከአቅሜ በላይ ነው የሆነው። ለቤተሰብ ከዚህ በፊት ተናግሬ አለሁኝ። እስካሁን ድረስ አልተመቸኝም፣ ብዙ ነገር ነበረ። ግን ደስታቸውን እንዲገልጹና ለቤተሰብ እንዲያሳዩ ስለፈለኩኝ ነው አብሬ የመጣሁት። እና ደግሞ አሁን በዚህ ለቀን ደግሞ ማለት ነው መጀመሪያ አሁን ሩታ የለቀቀችው ቪዲዮ ነበረ፣ አይቻለሁ። ሐዋሳ ነበርኩ እንደነገርኳችሁ አሁን ደግሞ ወደዚህ ወደ እነሱ ጋር መሄድ አልተመቸኝም፣ እና በአካል ማግኘት አልቻልኩም። እና ቪዲዮ የመጀመሪያ ስትለቅ ፕራንክ ነው የመሰለኝ፣ የእውነት ግን ማለት ነው ሄዳ ስትመረመር፣ ካምላችሁ በላይ ነው ደስታው የነበረው እኔጋ ማለት ነው። ለምን እንደመውነት አውቃላችሁ፣ ማለት አላቅም። እንደነገርኳቸው ስስቴ ነው ለእኔ የቤታችን በጣም ለየት ያለ አይምሮ ያለው ልጅ ነው እና አግብቶ ደግሞ አሁን አይኑን በአይኑ ሊያይ ነው ስባል፣ አላቅም። እኔ እንጃ ደስታ ካቀም በላይ ነው እና እናንተ ስምን ተሰማችሁ? የእኔ ቅጥፍ ነው የተጋባባቸው ግጠኛ ነኝ። እኔ ማታ ነግሬያቸው ያለው ቪዲዮ እንዳየው እውነቴን ነው። ወደዛ ደግሞ መለሽኝ። አሁን ወደ ማታ ቪዲዮ ነው መለሽኝ እና አብሬ አብሬ አንድ ፍሬ ልጅ ነው ባይዞ ነው እውነት ነው። በእውነት ነት ነው። ስቅ ያለው ሳቁ የደስታ ሳቅ ነው። አምባል ቆኛል። አሁን ይህ ሕፃን ልጅ አሁን አሁን ባለ ትዳር ሆኖ አብሬ ይህ ልጅ አባት ሊሆን ነው። ደግሞ እንትኑ ተአየው ይሄ የሚያዩበት አልትራሳውንድ የሚያዩበቱ እሱ የህፃን ምልክት አለ መጀመሪያ እኔም እንትን ብሎኝ ነበር። እግዚአብሔርን በዚህ እንደ ይዋሹ ነው የሚልን ትንሽ ነበረ። ፕራንክ ሊያደረጉኝ ነው፣ ፕራንክ የምትሉ ነገር አለ እሱ ፕራንክ ነው የሚያረጉኝ። ይሄ ወይ ምን እያረጉ ነው እያልኩ ነው። ብመጀመሪያ ና ይሄ ሳይ የሆነ ህይወት ነገር አለ፣ ወይኔ በስመ አብ አልኩኝ። እግዚአብሔር በስመ አብ፣ ይህ ልጅ በቃ የልጅ አባት ሊሆን ነው ብዬ ምንም አልቀረልኝም። ባይዘው እኔ ልጆቼ ባርኬያቸዋለሁ። በኢኮኖሚ ይባረካሉ፣ በልጅ ይባረካሉ። በቃ በጥቅሉ የኔ ያልኩት የኔ ራሴ ያልኩት ሁሉም የተባረከ ነው። እኔ የምወደውም የሚወደኝም ብያለሁ። ሆነ የተናገረ ያለው እግዚአብሔር የሚወደኝም የሚወደውም በቃ በጥቅሉ የተባረከ ነው። በቃ ልጆቼ ምንም ነገር እኔ ባይዘው እርግማን አለቀኝ። በተፈጥሮ ማንም የሚናገርብኝ እንዲሁን እንዲሁ ለልጆች አንድን ቀን ልክ በሆነ ነገር እናደድ የለ እና፣ አንተ ተባረክ፣ እግዚአብሔር አምላክ ይባርክ። በቃ ይህንን ነው እንዲሁን። ከባድ ነው። የአባት እርግማንም ምርቃትም ከባድ ነው ይባላል ቤተሰብ እና፣ በዚሁ ደግሞ አሪፍ ነው። አንቺ ልጅ ተባረኪ፣ ሄድበር አንድ ቀን እንዲሁን፣ አንቺ እንዲሁን፣ እንዲህ ብዬም ተናግሬ ማለቁ። እኔ ከወደድኩት የወደድኩትም፣ የወደደኝም የተባረከ ነው። ቀድሞም ነገር በቃ የበረከት ነው ሆኖ ልጆቼም የተባረኩ ናቸው። አስተዳ ደግሞ በሌላ ቪዲዮ በሆነ ቪዲዮ ተናግሬዋለሁ። ልጆቼ የኔ ልጆች አስተዳደጋቸውም ደግሞ ይለያል ብያለሁ፣ አውርቻለሁ። ደግሞ ደግሞ እንዳስተዳደጋቸውም ተቀምመው ነው ያደጉት፣ ተቀመመው በቃ። በምንድ ነው የተቀመሙት? በጉልበት አይደለም፣ በኃይል አይደለም። የተቀመሙት በፍቅር ነው፣ ተቀምመው ተወለዱ። እግዚአብሔር ምስክር ነው። በፍቅር በቃ አላለ በፍቅር ነው ተቀምመው ተወለዱ። በቃ ልጆቹ ማለት ነው። ለዛ ነው ሊባረኩልኝ የቻሉ። ለዛ ነው ትባረኩልኝ የቻላችሁ። እውነት ነው። በእናንተ ብዙ አይተናል፣ ፍቅራችሁን አይተናል። እና ብዙ የምንማረው ነገር አለ ከእናንተ ሞር ደግሞ እኔ ከእናንተ ጋር ብዙ ነገር ነው አይቻለው እና ብዙ እማራለው። እውነት ነው። እና እናቴ እኔም በጣም ደስ ብሎኛል። አሁን እውነቱ ሲገለጥ በጣም ደስ አለኝ ነው። እንኳን በወገቤ እኔ በዚህ በጭንቅላት የተሸክሜ ያሳድግለታል። ከሰጠኝ ማለት ነው እንግዲህ። ምን ትላለህ? ይሰጠኝ እያለች ነው፣ ገና ሳይወለድ ቃልን ታስገባ ነው። ምን ትላለህ? ወንድምህ አለ እ ጭንቅላት የተሸክሜ አሳድገዋለሁ። ወንድም ይሁን ሴትም ይሁን የሰጠኝ እግዚአብሔር የሰጠኝ ጸጋ ማለት ነው። ልጅ ጸጋ አብርሃም፣ እኔ በጣም ነው መወደው አብርሃም ብዬ ያስቀመጥኩላት እኔ ነኝ። ማንም አላስቀመጠለት። ገና በሆድ ሲወለድ አብርሃም አልኩት። በቃ ከምን ተነስቶ ነው አሁን የስሙ ትርጓሜን፣ በዛው ነገር ይነስቲ አብርሃም አልኩት። በቃ የአብርሃም ጊዜ በጣም በጣም የተደላላ ደለ ኑሮ ነበር፣ ምኖረው ማለት ነው። የተወለደ ጊዜ ራሱ እንሴ ሄዶ እዚህ ውድ ነው ብሎ የ80 ብር እንትን በግ ይዞ መጣ። የ80 ብር በግ ነበር በአብርሽ ጊዜ፣ ታሪክ ነው። እንኳን ተቀመጠ በቪዲዮ አብርሃም በቅቤ ነበር ያሳደግኩት። በእውነት አብርሃም ከተወለደ አንድ ቀን ጨግሮኛል። አራስ እያለው ማለት እውነት ነው። እኛንን ያየ ነው እኛንን መከራ የተፈራረቀ እውነትም አብርሃም ሆኖ አደገ አደገበ። ይህ በጣም ነው ደስ ያለኝ። መጀመሪያው የውሸት ነገር መስሎኝ ነበር፣ ግን አሁን ሳይው በጣም ነው ደስ ያለ። ከደስታ በላይ ሆንኩ። በቃ የሁለቱም ማለት ነው። ሰርጉ አየሁ። ከሰርጉ በኋላ ይሄ ደስታ መጣ። ሁለቱም በጣም ነው ያስደስተኝ እኔ ማለት ነው። መጨረሻውም ያማረ ይሁን፣ መጨረሻውም ያስደስተን። አሜን። ልጄማ እንዲያቅፌ ያሳየን። አሜን። መጨረሻው ያማረ። አሜን፣ አሜን። እንዲህ ነው በቃ። መጨረሻችንን ያሳምረው እግዚአብሔር አምላክ። ደግሞ አሁን እንዳ ከጽንስ ጀምሮ እስከ ወሊድ ድረስ መድኃኒዓለም መቀፍ ድግፍ አድርጎ እሱ በእጃችን ይስጠን። አሜን፣ አሜን እና ለቤተሰብ በምትሉት ነገር ካለ አንተ አንድ ነገር ባይ ዘወይ። እኔ ለቤተሰብ ምለው ነገር እግዚአብሔር አምላክ የውስጤ ድረሳቸው። የውስጤ በአባባል አለ የአፍ ንፋስ ወስደዋል፣ የአፍ ንፋስ ወስደዋል። የውስጤ ድረሳቸው። የውስጤ በቃ ውስጤ እንደተደሰተ እግዚአብሔር አምላክ ያስደስታቸው። ውስጤ ተደስቷል። እኔ በእውነት እግዚአብሔር ምስክር ነው። ውስጤ በጣም አማሴት አድርጓል። እውነቴን ነው። እኔ በጣም ተደስቼባቸዋለሁ። እግዚአብሔር አምላክ እኔ እንደተደሰት እግዚአብሔር አምላክ ይደሰትባቸው። አሜን። እነሱም የኔ ብድር ይደርሳቸው። አሜን። በተለይ እውነቴን አበክሬ የምናገረው እኔ በተለይ የኔ ኦዴንሶች የኔ ብድር ያገኙት ወቅት ብድር ያገኙት ብድራቸው ከሰማይም ከምድርም ያገኙት። በቃ ይህንን ነው ምለው አሁን። በቃ ይህንን ነው። እግዚአብሔር እኔ ስለ ነሱ ሳውራ ውስጤ ይሸበራል። እግዚአብሔር ውስጤ በጣም ይሸበራል። ግን እኔና እግዚአብሔር ውስጤ ያውቃል፣ ይሸበራል። ተናግሬም አልጨርሰውም። ተናግሬ የምጨርሰው ነገር አይደለም። ተደስቼ የምጨርሰው ነገር አይደለም። እኔ እንዴት እንደሆነ ብቻ እንጃ እኔ ከዚህ ፊት ነግሪያቸዋለሁ ምራቂ እስከዚህ ማላቅም ብያቸዋለሁ። ግን ሁሌ እንትን ስለው የወደ የድረሳቸው ነው። አሜን። በጣሪ ንጉስ ይባርካቸው የብዙ የሚተርፉ ይሁን። አሜን። የብዙ የተቸገረ የሚረዱ የሚተርፉ ይሁን። አሜን። ምንም አይቸግራቸው፣ ምንም ነገር አይቸግራቸው። አልፎ ይሂዱ። አዎ፣ አልፎ ይሂዱ። በምንም እንዳይ ይሄ ነው ምላቸው ነው። እኔ ነገራቸው አለሁ የወደ ድረሳቸው ነው ምለው። ባለፈ በሆነ ነገር እንትን ብለውብኝ ልጆቹ በተጋጩ ጊዜ ሄድኩ አዲስ አበባ ሄድኩኝ። አዲስ አበባ አብሬ አዙሮ አሳየ። አዙሮ ከታች እስከ ላዩ አዙሮ አዲስ አበባ እግዚአብሔርን ለምን ዱባይ ነው ለምን አሜሪካን ነው ኒውዮርክ አይደለም እንዲ አዲስ አበባ እግዚአብሔር ምስክር በጣም ተደስቷል ማለት ነው። ኒውዮርክ አይደለም እንዲ ኒውዮርክ አዲስ አበባ እንዲህ ኒውዮርክ እንዲህ አምሮባት አምሮባት ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ እንዲህ ማማር ይሄ እስከዚህ ደስታ ያለ እውነቴን ነው። ኢትዮጵያ ውስጥ እስከዚህ ይሄ ደስታ ተሸፍኖብኝ ነው አለሁት አልኩኝ። እውነቴን ነው እህ አዙሮ ጠቅላለሁ። ወደ ፒያሳ ሚባል ቦታ የሆነ ቦታ አዙሮ ሲያሳየኝ እንዲህ ሰማዩን ምድሩ ማንድ ነው እግዚአብሔርን። አዲስ አበባ ሄዶ ያላየ ሰው እውነትም ማአምን አያምንም አዲስ አበባ ያልሄደ ሰው እኔ አንድ ነገር የምናገረው ቪዲዮ ላይ የምናገረው አዲስ አበባ ያልሄደ ሰው እስካሁን ካለ በኢትዮጵያ ውስጥ አዲስ አበባ ሄዶ ስለመጣ ይጎብኝ አለበት ገብቶ መጎብኘት አለበት፣ መደሰት አለበት። ያደሰታል። ዓለሜን ቀጨው አልኩ፣ በቃ የሚገርም ነው። እስከዚህ ድረስ ተደስተው ዓለሜን ቀጨሁት። በቃ እቺ ማይ ብርቅርቅርቅር ተብረቅርቋል። ፍልቅልቅ አበባ እውነት አዲስ አበባ እውነት አበባ ሆኗል። እግዚአብሔር ምስክር። በጣም በጣም አዲስ አበባ ያላያችሁ ያያችሁ ወገኖች፣ አዲስ አበባ ያላያችሁ ያያችሁ ቤተሰብ ካለ አዲስ አበባ ሂዱ፣ ጎብኙ፣ ትደሰታላችሁ፣ እድሜያችሁም ይቀጥላል። እውነቴን ነው። እግዚአብሔር በቃ እኔ እንም እናገረው እንግዲህ ወዳችኋለሁ። አገራችን ደግሞ ኢትዮጵያ በእውነት አገራችን ኢትዮጵያ ደግሞ ሰላም ትሁንል። ሰላም ሰላም ሰላም ሰላም ከሰላም ጋር ነው። ባይዘው ይወጣን ገባው። ሰላም ከሌለ የቆረስነውን ምግብ አንውጠው። እውነቱ ነው። ወጠንም ገባ ከሰላም ጋር ነው። ሰላሙ ያብዛልን የአገራችን ኢትዮጵያ ሰላም ትሁንልን። በቃ አሁን እኮ ይሄ እንዲህ ያምራልን ለምለው ከሰላም ጋር ነው። ሰላም ባይኖሩ ማማርም የለም እውነት ነው። ማማር የለም እና ከሰላም ጋር ነው ያምራል አልኩት። ሰላም ይብዛልን። እናንተም ሰላም ይብዛላችሁ። ውዳችኋል ውድድ አደርጋችኋል። በቃ እንግዲህ ቤተሰብ ከእናት ከአባቴ ጋር የነበረው ቆይታ ይሄን ይመስላል። በጣም ደስ ይላል። በነገራችን ላይ አሁን የደስታችሁ ተካፋይ ሰውን ትፈልጋላችሁ ብዙ ጊዜ እና እናት አባትን እግዚአብሔር ፈቅዶ ሲያቆም ትልቅ ነገር ነው። ለእናት አባቶች እድሜና ጤና አብዝቶ አብዝቶ ይስጥ እና ምንድነው መመኪያ ናቸው እናትና አባት ቤተሰብ እና እግዚአብሔር አምላክ ስሙ ይባረክ። ያስቀመጠልን አምላክ አሁንም ደግሞ እድሜና ጤና ረጅም እድሜና ጤና ይስጥልን እና ደግሞ ለመላው ኢትዮጵያ ላይ ላለ ውጭ ላይ ላለ እናትና አባት ያለ እግዚአብሔር አምላክ እድሜና ጤና ይስጣቸው እና ይህንን ነው የምንለው። በጣም የሚገርም ጊዜ ነበረ። ደስ ብሎኛል። ረጅም ጊዜ ነው ከቤተሰብ ሰብካ ካሳለፍኩኝ የምላችሁ። ብዙ ጊዜ ባተሌ ነኝ እኔ እንደነገርኳችሁ ማለት ነው። አሁን ከናት ከአባቴ ጋር ቁጭ ብዬ የማወራበት ጊዜ ስላገኘው በጣም ደስ ብሎኛል እና ይሄ ነበር ያለው ሁኔታ፣ ይህን ይመስላል እና ቤተሰብ የነበረው ሁኔታ ይህንን ይመስል ነበረ። መልካም ጊዜ ይሁንላችሁ። ሰላም